እነዚህ እዚህ የጠቀስናቸው በሙሉ ስም ሆነው ግን እነዚህን አንዳንዶቹን ዓላማዎች የማይቀበለዋሉ ማለት ነው። ስለዚህ እነዚህን ሐስር አድርገን ወይም ቆጥረን እንይዛቸ መያዝ ይኖርብናል ማለት ነው። ነዓም ስለዚህ ከማኢር እንጀምራለን ማለት ነው። በሚሮች ሁሉም ስሞች ናቸው። ይህን እነዚህን ስሞች ናቸው ብለን መለየት ጥቅሙ ምንድን ነው? በኋላ ላይ ኢዕራብ ላይ ስንመጣ የስም ኢዕራብ፣ የፊዕል፣ የሐርፍ ኢዕራብ እያንዳንዱ ስለሚለያይ

ሁሉም ስሞች ናቸው ማለት ነው። ይህንን በዚህ ማወቅ እንችላለን ማለት ነው። ለምንድን ነው ካልን እነዚህ ምልክቶች የማይቀበል እነዚህን ምልክቶች ከላይ የጠቀስናቸው ኸፍድ፣ ተንዊን የምንላቸው ነገሮች እነዚህን አይቀበል። ለምሳሌ ሁወን አንልም ሁዊን፣ ተንዊን ከስርም ደግሞ ኸፍድ ብለን ደግሞ ኸፍድን አይቀበልም። ስለዚህ ስለማይቀበሉ በዚህ ምልክት ስለማንለያቸው አልንም አይቀበልም፣ አልህወም አንልም። ስለዚህ እነዚህ ምልክቶች ስለማይቀበሉ አብዛኞቹ ቆጥረን ነው የምንይዛቸው ማለት ነው። ኢዘን በማዒሮች ወይም ደግሞ ተውላጠ ስም የምንላቸው ስምን ተክተው የሚመጡ በሚሮች በሙሉ በናሕውዮች ስም ተብሎ ይጠራሉ ማለት ነው። ኢዕራብም ላይ የስምን ኢዕራብ ነው የሚሰጡት ማለት ነው። ሁለተኛው አስማሊሻራ ናቸው። አስማሊሻራ መሰለን እነ ሃዛ ሃዚህ እያል የምንቆጥራቸው በሙሉ አስማሊሻራዎች በሙሉ ስሞች ናቸው። እነዚህም እንደ ልክ እንደ በማዒር ከፍድን አይቀበሉም። ሀዚ አንልም ማለት ነው። ተንዊን የማይቀበል ነው። ሀዘን አንልም ማለት ነው። አልሃዛም አንልም ማለት ነው። ስለዚህ እነዚህን አብዛኞቹን ኢዕራብ ማን ነው የኢስምን ዓላማዎች ስለማይቀበሉ ቆጥረን እኛ አሁንም በድጋሚ አስማሊ ሻራን ኢስም ነው ብለን ናሕብዮች በገለጹልን መልክ ኢስም ነው ብለን እንይዛለን ማለት ነው። ይህም ልክ የኢስምን ኢዕራብ እና ሀዛ እና ሀዚህ ይሰጣቸዋል ማለት ነው። ላኪን ኢዕራባቸው እንዴት ነው የሚለውን በኋላ እንመጣበታለን። አሁን ማወቅ ያለብን ስም ናቸው አይደለም፣ ከፊልና ከሐርፍ መለየት አለብን ማለት ነው። ሌላው አስማል ሞስል ናቸው። አስማል ሞስል ናቸው እና አለዚ አለዚ ምንላቸው አለዚነ ብለን የምንቆጥራቸው በሙሉ አስማል ሞስሎች በሙሉ ምንድናቸው ስሞች ናቸው ማለት ነው። ሌላው መስደር ነው። መስደርም ልክ እንደ ሌላው ስም ነው። መስደርም ነው ለምሳሌ ሶስተኛ ላይ የምንቀመጠው በአማርኛም በላ ይበላል፣ መብላት አከላ፣ ያእኩሉ፣ አክል ምንለው። ጠረባ፣ የድሪቡ፣ ጠርብ ምንለው፣ መሰለን። ሦስተኛ ማለት ሦስተኛ ላይ ያለው ማለት ጠረባ፣ የድሪቡ ጠርበን እንላለን ማለት ነው። ወይም ደግሞ ጠርብ እንላለን ማለት ነው። ይሄ እችኛዋ ሦስተኛ ላይ ያለችዋ መታ፣ ይመታል። ይሄ እነዚህ ፌል ናቸው። መምታት የሚባለው ነገር ግን መስደር ይባላል። መምታት የምንለው ነግን መስደር ነው የምንለው። ይሄ መስደር ምንድነው? ኢስም ነው ማለት ነው። ለምንድነው? ካል እንደውም ይሄ ተንዊንን ይቀበላል። ዳርበን ማለት እንችላለን። ዳራባ የድሪቡ ዳርበን፣ ግን ዳራበን ማለት አንችልም። የድሪቡን ማለት አንችልም። ይሄ ግን ዳርብ የምንለው ነገር ግን መስደር። ሁሉም መስደሮች ስሞች ናቸው ማለት ነው። ስለዚህ ኢዕራባቸው ልክ እንደ ስሞች ናቸው የሚሆኑት እንጂ የፊዕል የሆነ ማዕና ነገር ይዘዋል ብለን ወደ ፊዕል አናስጠጋችሁ። መምታት የሚለሆነ ነገር እኮ ወደ ፊዕል የተወሰነ ነገር ያዘነብላል። ላኪን ስም ነው መምታት የሚባለው ምክንያቱም ስም መሆኑን የምናውቀው መቼ የሚለውን ነገር አይገልጽልንም። መቼን መጥቶ አንልም። ይመታል ስንል ነው መቼ የምንለው መታ ስንል መቼ እንላለን። መምታት የሚባለው ነገር ግን ስም ነው። ከዛ ላይ ነው ያለፈ ድርጊትና ደረበና የድሪብን የምንወስደው ማለት ነው። ስለዚህ አልሙሂም ይሄ ተንዊንም አስለን ስለሚቀበል ስም ነው ብለን እንወስዳለን ማለት ነው። ሌላው አስማል ፋዒል ናቸው፣ ወይም ደግሞ ስመል ፋዒል የምንላቸው ማለት እነ ባሪብ ናሲር የምንለው ማለት ነው። ናሲር የምንላቸው ማለት ነው። እነዚህ ምንድን ናቸው? ስመል ፋዒል የምንላቸው ስሞች ናቸው። አሁንም ከዛሊክ ስሞች ናቸው። ለምን ካል ናሲሩን ማለት ተንዊን ይቀበላሉ። እነዚህ እንደውም ልክ እንደ ማስደር ናሲሩን፣ ባሪቡን ማለት እንችላለን። አንደኛ ሁለተኛ ስሞች ናቸው። በእነዚህ መለየት እንችላለን። ሁሉንም አላማዎች ምናልባት ላይቀበሉ ይችላሉ እዚህ ላይ ያሉት በሙሉ። አንዳንዶቹ ግን እነዚህን ዓላማዎች ሊቀበሉ ይችላሉ። እስመልፋዓል የምንላቸው ግን ተንዊንን መቀበል ይችላሉ። መስደርም ተንዊንን መቀበል ይችላሉ ማለት ነው። ናም ሌላው አስማል እስቲፋም ናቸው። እነዚህ መስደርና እስማል ፋዒል የምንላቸው ሌሎችንም ዓላማዎች ሊቀበሉ ይችላሉ። እኛ ግን የምንለያቸው በዋናነት በተንዊን ነው። ሌላው ደግሞ

ዘይዱን ብለን እንጠይቃለን። ይሄ ወይም ደግሞ አጃአ ዘይዱን ብለን እንጠይቃለን። እነዚህ ሲቀሩ እነዚህ ሁለቱም ሓርፍ ናቸው። ሁለቱም ሓርፍ ናቸው ማለት ነው። ሃል ጃአ ዘይዱን ስንልም አጃአ ዘይዱን ያለችዋ ሀምዛን ሃል ሓርፍ ናቸው። ታዲያ አስማ ሻርጥ የምንላቸው ስሞች እነማን ናቸው? ካል አስማ ጥያቄ የጥያቄ ማለት ነው። የጥያቄ መሳሪያዎች ናቸው፣ ስሞች ናቸው። ስለዚህ እነዚህ ግን ሀለንና ሀምዛ ግን ሀርፍ ናቸው። ታዲያ ሀምዛ ከእነዚህ ውጭ ያሉ እስቲፋሞች አሉ። የስንል ስንል አዎ፣ እነ መን አሉ ማለት ነው። እነ አይነ አሉ ማለት ነው። እነዚህ ስሞች ናቸው ማለት ነው። ስሞች ናቸው። መን ስንል ስም ነው ማለት ነው። እስቲፋም ቢሆንም የጥያቄ ቢሆንም ስሞች ናቸው። ሀልና ሀምዛ ግን ሀርፍ ናቸው። ይህንን በደንብ አድርገን መለየት አለብን። ሀልና ሀምዛ ሐርፍ ከሆኑ የሐርፍን ኢዕራብ ይሰጣሉ። እነ መንና እነ አይነ ስሞች ከሆኑ የስምን ኢዕራብ ይሰጣሉ ማለት ነው። ሌላው የመጨረሻው እስማት ሸርጥ ናቸው። እስማ ሸርጥ የምንላቸው ማን ሲቀር፣ እቺ ኢን የምትለው ስትቀር፣ እቺ ሐርፍ ናት። ሌሎቹ ሌሎቹ እንዳለ ስሞች ናቸው። እስማት ሸርጥ የምንላቸው አሁንም በሸርጥነት የምንጠቀማቸው እንደ አሁንም የምንላት ሸርጥ እያ ማድረግ እንችላለን መጠቀም እንችላለን አይነ የምትለዋን መጠቀም እንችላለን። መን የእጅ ተሂድ እንላለን። ለምሳሌ መን የእጅ ተሂድ የእጅ ተሂድ የእንጀህ እንላለን ማለት ነው። ሸርጥ ናት። የታገለ ነጃ ይወጣል ላለን። ለምሳሌ እዚህ ጋ እቺ ሸርጥ ናት፣ ጥያቄ ሳይሆን ይሄ የሸርጥ የሸርጥ ነው ማለት ነው። የሸርጥ ላይ ኢንንም መንንም መጠቀም እንችላለን። ላኪን ስንጠቀም ግን እቺ መን ኢስም ናት፣ መለየት ያለብን። ኢንስ ኢን ደግሞ ሐርፍ ናት ብለን መለየት አለብን ማለት ነው። ይሄ አሁንም እንደነገርኳችሁ ኳችሁ ኢዕራብ ላይ በጣም ትልቅ ልዩነት ስለሚያመጣ ነው ማለት ነው። ስለዚህ እስማ ሸርጥ ከተባለ ማን ብቻ ነው حرف ኢን የምትለዋ ኢን የሽተሂድ ለምሳሌ ኢን ተሽተሂድ አሁንም በራሱ መጠቀም እንችላለን። ኢን ተሽተሂድ تنجح እንላለን ማለት ነው። ኢዘን ኢን ምን ብለን ነው ምን ሰይማት حرف ሸርጥ እንላታለን ማለት ነው። ኢስ መን ከሆነስ መን ከሆነ ግን ኢስም ሸርጥ እንለዋለን ማለት ነው። አሁን ይህንን ሐርፍ ሸርጥና ኢስም ሸርጥ የራቡ እንዴት ነው በኋላ እንመጣበታለን። ዋናው ማወቅ ያለብን መን ምንድን ነው ሐርፍ ነው ፊዕል ነው ኢስም ነው መለየት፣ ኢን ምንድን ነው ሐርፍ ነው ኢስም ነው ወይስ ፊዕል ነው የሚለው መለየት አለብን። ስለዚህ ኢን አሁን ሐርፍ ናት ማለት ነው። ሌሎቹ ግን የስማ ሸርጥ ቃላቶች ወይም ደግሞ ፊደላቶች ስሞች ናቸው ማለት ነው። ስለዚህ ይህንን የዓላማ የስም ምልክቶችን አብዛኞቹን አውቀናል። እነዚህን ደግሞ ሐስር አድርገን ለይተን የምንይዛቸው ናቸው ማለት ነው። ኢዘን ይህን ይመስላል የዓላመት ልኢስም። ይህን በዚህ ሐስር አድርገን ማወቅ ይኖርብናል። የዕራብ ላይ ግዴታ መለየትና ማወቅ ስለሚያስፈልገን ማለት ነው። ጥያቄ ካላችሁ ኮመንት ላይ ይሄኛው አልገባኝ የምትሉት ነገር ካለ ኮመንት ላይ አስቀምጡልኝ። በቀጣይ ቪዲዮ ስራ እዛ ላይ ጥያቄው መልስ ለእናንተ ሰጥቼ ወደ ቀጥታ ወደ ቪዲዮ ይገባለሁ ማለት ነው። ሰላሙ ዓለይኩም ወረሕመቱላሂ ወበረካቱ